ሰላም አለይኩም ወራህመቱላሂ ወበረካቱህ ውድ ና የተወደዳችሁ ፋፍቴ የጭነው ዩቲዩብ ሰብስክራይብ ላይክ ሸር በማድረግ ቤተሰብ ይሁን። ሰላም ሰላም፣ ጤና ይስጥልኝ። ውድ ና የተወደዳችሁ የፋፍቴ የጭነው ዩትዩብ ተከታታይ ሰላም ጤና ይስጥልኝ ብያለሁኝ። የእህታችን ታሪክ እኔና ባለቤቴ የሚለው ክፍል ሁለትና የመጨረሻውን ዛሬ ይዤ መጥቻለሁ። ለማስታወስ ያክል ከክፍል አንድ ላይ ታምሜ ተነሳ። በወንድሙ አጽናኝነት የተወሰነ አገገምኩ አገገምኩ ከሆስፒታል ወጣው። ባለቤቴ ግን መራቁ ባስ መጣ። አንድ ቀለል ተነስቼ ስልኩን ስፈትሽ ያየሁትን ማማና ቃትኝ አንቀጠቀጠኝ። የእሱ የሌላ ሴትና የህፃን ልጅ ፎቶ። ከዛ በኋላ የሆነውን አላስታውስም። አስራ አምስት ቀን ህክምና ሲደረግልኝ ቆይቼ ቤት ገባሁ። ከዛ ወንድሙን ጠየኩት ምንም እንደማያውቅ ምሎ ነገረኝ። በጣም ተናደደበት። ማታ ሲመጣ ወንድሙን መጣ። እኔ ባለቤቴን ፊቱንም ማየት አስጠላኝ። መኝታ ቤቴ ገብቼ ተኛሁ። ሲጨቃጨቁ ሰማቸዋለሁ። ወንድምና ወንድም ማለት ባለቤቴና ወንድሙ። እንዴት እንደዚህ ታረጋታለህ? አታሳዝንህም? አግብተሃት ስታመጣት ምን ትመስል ነበር? አሁን አይተሃት ታቃለህ? ሁሌ ለሷ ጊዜ የለህም ይለዋል። አትጨቅጨቀኝ ባክህ፣ ከፈለክ አግባት አለው። ጆሬ ማመን አቃተኝ። ወንድም ይየው ወቶ ሲሄድ አጠገቤ መጣና እናውራ አለኝ። ምንድን ነው የምናወራው ስለው በድዬሽ አለው። የቅርቤኝ የልጅነት አብሮ አደጌናት አንድ ላይ ነው የምንሰራው ሀራም ከምንሰራ ብዬ አገባኋት አለኝ ቀለል አድርጎ ልጅ ልጅ የሞተች ቀንና ይሄ ቀለኔ አንድ ነበር። ድጋሜ የተሰበርኩ መከዳትን ቤት ውስጥ እንደ እቃ መተውን የመጠበቅን ሕክምና ህግምና የሚያውቀዋል። ይህኔ ግን ይለያል። በሁሉም ነገር ተስፋ ያጣሁ ነገን መናፈቅ የተውኩ ዲዳና ስሜት አልባ ሆንኩኝ። ወንድሙ ወኔን ለማጠንከር የቻለውን አድርጓል። ከአላህ ተስፋ ስቆርጥ ሐዲሶችን የተፈተኑ ነቢያቶችን ምሳሌ ያደረገ ይነግረኛል ወንድሙ የሚደብ የሚያበረቱ ጽሁፎችን ልክልኛል። በዚህ ሁሉ ጉዳትና ስብራት ውስጥ ግን አንድ ቀን ምባዬን ወደ ሳቅ የሚቀይርልኝ ጌታ እንዳለኝ ለራሴ እነግረው ነበር። የሆነው ሁሉ ያለ ምክንያት አልሆነም እላለሁ። አንዳንዴ ደግሞ ይሄ ሁሉ ለእኔ የተገባይ በየትኛው ወንጀሌ ነው እላለሁ። ለይል ሰግድና ዱአ አደርጋለሁ። የባለቤቴን ፍቅር በውስጤ ያርቅ የቀበርኩት በነገራችን ላይ በጣም እያሳጠርኩ ነው የምነግራችሁ። ብዙ ያልነገርኳችሁ መከራዎች፣ ስቃዮች አሳልፌያለሁ። ፍች ፈልጋለሁ አልኩት። ጸጥ አለ። ያ ማለት ተስማምቷል በሚለው ወሰድኩት አባቴ እንደው እየጠራሁት ያለውን ነገር ሁሉ ነግሬው አፋታይ ስለው ሸሪያው ይፈቅድለታል እስካላ ጎደለብሽ ድረስ ሌላ ማግባት ይችላል ታዩ ታዩ አገባ ብለሽ ፍች መጠየቅ አይፈቀድም አለኝ አባቴ በጣም እፈራዋለሁ በመጎዳቴ የተጎዳው አፎን መጎሳቆሌን በሐዘን ብቻ የተጎዳው አድርጎ ወስዶታል። ተፈትቼ ብሄድ በእኛ ባህል ነውር ነው የሰው መሳለቂያ። ታርኪኝ ሲለኝ እሺ ብዬ ብቸኝነ ኑሮዬን ቀጠልኩ። ባሌም አልፎ አልፎ እንጂ አይመጣም። እኔም ወንድሙ ሲቀር እንጂ እሱ ሲቀር ምንም ቅር አይለኝም። በሂዴት ወንድሙን ከአእምሮዬ ማውጣት አቃተኝ። በያንዳንዱ ድካሜ ምርኩዜ ነው። ጎዶልን የሚሞላልኝ እሱ ነው። እሱን ማሰብ ማብዛቴ አላህ ላይ ድንበር እንዳለፍኩ እየተሰማኝ አላቅሳለሁ። እስቲክፋር አድርጋለሁ። በቃ ፈተና ከባድ ነበር። ከማወራውም ሰው፣ ከሚያስበውም የከፋ ልቤ ጋር ጸብ፣ ጦርነት ገጠምኩ። ሳየው የባሰብኝ፣ የበለጠ የወደድኩት መጣሁ። ወንድሙን ግን አንድም ቀን እንዲያቅብኝና ፈተና ላይ እንዲወድቅ አድርጊ አላቅም በድብቅ ነው እሱን የወደርኩት። ወደቀኝም ወደ ግራም ስዞር ያለኝ ሰው እሱ ብቻ ነው። ሌሊ እየሰገርኩ አላህን ከገባውበት በፈተና መከራ አውጣኝ ብዬ እለምነዋለሁ። ለምነ በጥዋዬ በ በበረታ ሁሉ ፍቅር እየበረታ ቢመጣ እሱ ግን ምንም አያውቅም። በዚህ ፈተና ውስጥ ሆኜ ሁለት አመት አለፉ። አንድ ቀላ አረፋ ቤተሰብ ሲያራ በህር ንበት የባለ ወንድም እናት አባቶ ሲሞቱበት እነሱ ጋር ተጠግቶ እንዳደገ እንጂ ዝምድና ምንድሌላቸው ሰማሁ። ገረመኝ። የመልካቸው ያለ መመሳሰል ያለ ምክንያት አልነበረም። ባለቤት መልከ መልካም እሱ ደግሞ ውስጡ መልካም ማንም ሴት ለባልነት የምትመኘው ቁጥብ ያለ አላህን ፈሪ ነው። ክፍለ ሀገር ሆነን ይናፍቀኝ ሁሉ ነበር፣ ግን ራሴን እየታገልኩ ካልደወል አልደውልም ነበር። ውለታው ለኔ፣ ዛሬ ለመቆሜ ምክንያት እሱ ነው። ከሀገር ቤት ከተመለስን በኋላ ግን ባለቤቴ ሳምንት ሚስቱ ጋር ቆይቶ መጣ። ባለቤት ወልዳ ነው የጠፋውብሽ፣ አሁ በይ ሲለኝ አብሽር እኔ መረስይችካለሁ ከቻል አላህን ከፈራ ከዘን ክሌ በዛች በሴት ልጅህ ይዥሀለሁ ፍታኝ አልኩት። ትጨቃጨቂ ያለሽ እንዴ ፈትችሽ አለሁ ለዛውን በሶስታ አላይ አራት የመጨረሻ ሲፈታይ ምንም አልመሰለኝም። እንደውም የሆነ ነገር ሲቀለ ታወቀኝ። ፈገግ ፈገግ ብዬ አመሰግናለሁ አልኩት። በድንጋጤ ያፈጠጠብኝ። አሁን ደስ አለሽ ይሄን ነበር አሁን ደስ አለሽ? ይሄን ነበር የፈለግሽው? እያለ መጮህ ጀመረ። አልመለስኩለትም። ጸጥ አልኩት። ሽሪአዊ ፈቅድልኛል እኮ ረሳሹ ምናምን። ከዛ ወጥቶ ሲሄድ ለአባቴ ደውዬ ነገርኩት። እንዴት በክብር ከኛ ወስዶሽ ሜዲያ ላይ ይፈታሻል ብሎ አባቴ በጣም ተቆጣ፣ ተናደደ። ምሽቱን ልብሶችን ሻንጣ ያዘጋጀው። ወንድሙን ደውዬ እንደፈታኝና ነገ እንዲሸኝ የነገርኩት በጣም አዝነ። የኔ ጥፋት እንዳልሆነ ራሴን እንዳልወቅስ ብዙ መከረኝ። ላደረገልኝ ነገር ሁሉ አመሰገንኩት። ግዴታ የነበር አለኝ። በነጋታው ዛሬ አትሄጂም ነገ እሸኝሻለሁ ዛሬ አይመቸኝም አለኝ። እሺ አልኩ። የከበደ ነገር ከሱ መራቅ ቢሆንም አላፊት ሊጠብቀኝ ስለፈለገ ነው ብዬ የወሰድኩት። በነጋታው ሲሸኘኝ ወንድሙ አዲስ ሻንጣ ከሻንጣዬ ጋር ጫነልኝ። ቻው ስንባባል ከእንባው ጋር ሲታገላየሁት፣ እኔ ግን ሳለቅስ ነበር። ወንድሜ ነው የሰጠች ብሎ በዛ ያለ ብርም ሰጠኝ። በቃ ተለያየን። ቤተሰብ ጋር ለብዙ ቀናቶች ሳለቅስ አሳለፍኩ። አዲሱን ሻንጣ ስከፍተው ልብስ፣ ጫማ፣ ኮትሞቲክስ ሞቲክስ በቃ የሚያስፈልገኝ ሁሉ ገዝቶ አሟልቶልኝ የባሳ ለቀስኩ። ምንም ባደርግለት ሁለታውን አልመልሰም። ናፍቆቱን አልቻልኩም። በቃ በየቀኑ እየደወለ ያበረታኛል፣ ይመክረኛል። አብሽሬ አንቺ ገና ልጅ ነሽ ብዙ ነገር ከዚህ ነገር የሚጠብቅሽ ገና ይኖራል አብሽሬ እያለ ያበረታኛል። ባለቤቴም ደወለልኝ። በድዬ ሻለሁ አፉ በይኝ፣ ላሳለፍናቸው ነገሮች በሙሉ አፉ በይ ብሎ ጻፈልኝ። አፉ አልኩት። ሁሉን ነገር መርሳት እንዳለብኝ ብወስንም ቀላል አልነበረም። እማየም ህመሜን ተጋር እማየም ህመሜን ተጋርታ ሰው አደረገችኝ። ስለ ባሌ ወንድምም ሁሉንም ነገርኳት። የማይሆን ነገር አታስቢ፣ ታቆራርጫቸዋለሽ። ጂዛውን ካለ ያገኝ እርሽዋለች። ግን አልቻልኩም እንዲህ እንዲህ እያለ ስድስት ወራቶች አለፉ። እኔም አገገምኩ ደህና ሆንኩ ብል ይሻላል። በዚህ መሀል የትዳር ጥያቄ ይመጣል። እምቢ ላለሁ ሲበዛ ነው መሰል አባቴ ለአንዱ ሊድረኝ ወሰነ። አልፈልግም ብያ ሻፈረ ሻፈረ ይብል፣ እስከ መቼ ትቀመጫለች? ልጅ በልጅነት ነው። የምድርሽም የተከበረና መልካም ሰው ነው አለ። እናቴም ተደረበችለት ወንድ ማፍቀር እንደማልችል ነገርኳቸው አታፍቀሪው በትዳር ውስጥ ፍቅር ይመጣል ብለው ወሰኑብኝ። የኔ ልብ ግን የማይሆን ህልም ቢሆንም ሁሌ የሚባለን ወንድ የባሌን ወንድም ያስበዋል ባሌ እሱ ቢሆን ምን አይነት ህይወት ይኖረኝ ነበር እያልኩ አለማለሁ። ብቻ ምኞት። ብቻ ለባሌ ወንድም ላገባ መሆንን ስነገር በጣም ደነገጠ። እንዴት እማቶቹን ሰው ታገቢ ያለሽ አለኝ። እንደም አልወደው በምናወቀ፣ ሁሉንም ነገር ነገርኩት። እደውላለሁ ብሎ ስልኩን ቶሎ ዘጋው። ማታ ላይ ደውሎ ወንድሙን እንዳሳመነው እንደፈቀደለትና ሊያገባኝ እንደሚፈልግ እንደሚወደኝ ከቁስሌ እስከማገግም እየጠበቀ እንደነበር ነገረኝ። ደስታ ይሁን ድንጋጤ ሁሉ ነገር ተዘበራረቀብኝ። ለአባዬና ለእናቴ ስነግራቸው አንጫንሽም፣ ግን አዝኖልሽ እንጂ ወዶሽ ላይሆን ይችላል። ወንድሞ ያልሆነሽ እሱ አይሆንሽም። ሁሉ ነገርሽን ስለሚያቅ ሰው አረኩሽ ብሎ ሊመጻደቅ ሊጎዳሽ ይችላል። ወስኝ። የኔ ምርጫ ይበጅሻል። ቃሌ አታሳጥፍኝ አለኝ አባቴ። እኔም ግራ ተጋባሁ። በራሴ ስተት ድጋሚ መሰበር ፈራሁ። ከዛ ሰውዬ ዳግም መዛመድም አልፈለግኩም። ምል ወስን ጨነቀኝ። ሀሳብ ምክራችሁን ስጡኝ። በእናንተ ውሳኔ እጸናለሁ። የደረስኩበትን አንድ ቀን አሳውቃችኋለሁ። ታሪኬን አንቺ አሰውበሽ አሳምረሽ ምክራችሁን እፈልጋለሁኝ። ውድና የተወደዳችሁ የፋፊቲ የጭና ዩቲዩብ ተከታታዮች ሰላማችሁ ብዝት ብዝ ዝት ይበልልኝ። እንግዲህ ከክፍል አንድ እስከ ክፍል ሁለት ድረስ ና የመጨረሻው ድረስ የታችንን ታሪክ እንዳዳመጣችሁት ተስፋ አደርጋለሁኝ። እንግዲህ የታችን ግልጽ ለማድረግ ያክል ተንባቢት አልተረዳችሁ ከባሏ ጋር ተፋታ። ግን ያ የባል ወንድም እየተንከባከባት ስላደረሳት በዛ ላይ በፍቅር ላይ ወድቃለች ማለት ነው። ከወንድሙ ግን ወንድሙ ይሁን እንጂ በስጋ እንደማይዛመዱ መጨረሻ ላይ አውቃለች ማለት ነው። በስጋ አይዛመዱም። እናትና አባቱ በሞቱበት ሰዓት ነው የዚህኛው እናትና አባት ያሳደጉት እንጂ በስጋ አይዛመዱም። እንዲሁም ደግሞ በጣም ያስብላታል። ወንድሙም ጋር ደግሞ እንዴት እንዴት ተበድላታለህ እያለ ሲቆጣ በነበረበት ሰዓት፣ ያኛው ግን ሌላ ሚስት ስለነበረው ለዛ ነው ማለት ነው፣ የተወተወት ያደረጋት ማለት ነው። እና አሁን ይሄ ወንድምየው እሷን ለማግባት ጥያቄ ጠይቋል። ከዚያኛው ከወንድሙም ጋር ተነጋግረዋል ማለት ነው። ወንድምየውም አንተ ከወደድ አግባት ታግባት፣ ምንም ችግር የለውም ብሏል፣ የድሮ ባሏ ማለት ነው። አሁን ይሄ ወንድምየው ይው ለሷ ይሆና ታላ ይሆናትም ነው ጥያቄው እንግዲህ፣ ሀሳብ አስተያየታችሁን እስኪ አስቀምጡ። ምክንያቱም ይሄኛው ከወዷት ነው ወይ ስለሚያዝንላት ነው? እናትና ያባት መልስ ደግሞ አዝኖልሽ ነው እንጂ ወንድሙ ሲጎዳሽ እያየ አዝኖልሽ ነው እንጂ ውዴታ ኑሮበት አይደለም፣ ግን አዝኔታ ነው ይሄ በኋላ ላይ ደግሞ የሆነ ነገር ቢፈጠር እኔ ነኝ ሰው ያደረኩሽ፣ ተህመምሽ ያገግሙሽ እኔ ነኝ እያለ ይመጻደቅ ብሻል ነው። የእናትና የአባት ደግሞ ማለት ነው እንደኛ ነገር፣ እኛ ያመጣንልሽ ባል ጥሩ ሰው ስለሆነ እሱን አግቢ ነው ነው። ልጅቷ በዚህ መካከል እህታችን ውዝግብግብ ብላለች። ይሄኛውን ባገባ ልክ በፊት ወንድሙ ጋር እንደነበርኩኝ እንደሚንከባከበኝ አሁንም ይንከባከበኛል ትዳሬ ቀጥ ያለ ይሆናል ነው